ርዕስ እግዚአብሔርን ምነካው። ደራሲ ጳውሎስ ፈቃዱ። ተራኪ ዮሴፍ ወልደ ማርያም። ወቅቱ አዲስ ዓመት ሲሆን ቦታውም ትምህርት ቤት አካባቢ ነው። ተማሪዎቹ ለዓመቱ የተመደበልንን ትምህርት ለመጀመር ቀዳሚውን ምዝገባ ካሄደን ገና መጨረሳችን ነው። ያው እንደተለመደው ሁለቱን የክረምት ወራት ሳንገናኝ በመክረማችን ናፍቆታችንን ለመወጣት አንዱ ጥግ ተሰባስበን እንጫወታለን። ብዙ ብዙ ጉዳዮችን ስናነሳና ስንጠል ቆይተን ሳናስበው ጨዋታው የአዲስ ዓመት እቅዶቻችንን ወደ መወያየት አዘነበለ። እያንዳንዱ የየራሱን ተናገረ። የሁሉም የተለያየ ነው። ለማግባት ያቀዱ ግን በርከት አሉብኝ። እግዚአብሔርን ለማሳቅ ትፈልጋለህ? እንግዲያውስ የወደፊት እቅድህን ንገረው የሚለው የአሜሪካዊ ኮሜዲ ፊልም ተዋናይና ዳይሬክተር የውዲ አለን ንግግር ትውስ ሳለኝና መገረም ጀመርኩን። ገና አግራሞቴን ሳልጨርስ አንዷ ድንገት ወደ እኔ ዙራ የአንተ ስቅድ ብላ ጠየቀች። የእኔ ቅድ አልኩና ጀመርኩ፣ እንዴት እንደምገልጽላቸው እያሰብኩ። የጠየቀችኝ እርሷ ብትሆንም ሁሉም የኔ ምላሽ እየጠበቁ መሆኑ ገብቶኛል የኔ ቅድ በቃ መኖር ነው፣ በማለት ተናገርኩ። ሁሉም የሆነ ነገር ገባቸው። ማለቴ ግራ ገባቸው። ምን አለችኝ? ጥያቄ ብትሰማኝም ማረጋገጥ የፈለገች ይመስለኛል። መኖር አልኩኝ ፍርጥም ብዬ። ያኔ እርግጠኛ ስለሆነች ምላሽ ለመስጠት አልተቸገረች። ወደነው የግድህን ትኖራታለህ ነበር መልሷ። ጨዋታውን ጨርሰን ከተለያየንም በኋላ ድምፅዋ ከጆሮዬ አልጠፋም፣ ወደነው የግድህን ትኖራታለህ። ይህ ላይ ነበር ደጋግሞ። ግን የግዳችንን ነው እንዴ የምንኖረው? ቆይ፣ የአንድ የአንዳንድ ሌው ጓደኛ አባባል ትዝ አለኝ። ኡፍ፣ አሁንስ መኖር ደከመኝ፣ ለአንድ ለሁለት ወር ሞቶ መመለስ ቢቻል ምን አለበት ይለኛል ብዙ ጊዜ። ያኔ ሕይወት እንደታከተው ይገባኛል በርግጥ ሁለት ወር የምትለው የጊዜ ገደብ እንደየሁኔታው ከፍ ዝቅ ትላለች። በጣም ሲከፋው ለአንድ ለስድስት ወር ብቻ መሞት ብቻ ይላል። እምብዛም ካልከፋው ደግሞ ለአንድ ለአስራ አምስት ቀን ይሆናል። ምኞት መሞትን ቢመኝም መመለስ መኖሩን እርግጠኛ ነው፣ ሕይወት አደል። ለመሆኑ ሕይወትን እንዲህ ግራ አጋቢና እንደ ነብር ገላ ዥንጉርጉር ያደረጋት ምን ይሆን? ለዚህ ብዙ ሰበቦች መጥቀስ ይቻላል። ሰዎች ያሰቡት አልሳካ ሲላቸው፣ የጠበቁት ሳይሆን ቀርቶ ያልጠበቁት ሲከሰት፣ ጥረው ግረው ልፋታቸው ውጤት ሲታጣ፣ ሕይወት ግራ አጋቢ ትሆንባቸዋለች። መኖርም ይደክማቸዋል። በጌታ ያላረፉትስ የሕይወት ካርታ ሲጠፋባቸው ከእነርሱ ይልቅ ስለ እነርሱ ወደሚያውቅላቸው ወደ ጌታቸው መጥተው ከጠላው በታች እንዲጠለሉ ይመከራሉ። ግና ሕይወት እየመረረችው ያለው ክርስቲያኑ ከሆነስ ምን ሊባል ነው? ብዙውን ጊዜ የሚገርማኝ ነገር አለ። ክርስቲያኖች የሆነ ነገር አልሁም ባላቸውና በተበላሸባቸው ጊዜ ከእግዚአብሔር ራስ አለመውረዳቸው። ታዲያ ምኑ ነው ያስገረመ አትለኝም? ሰዎቹ ትክክል መሆናቸው ነው? እኛ ለራሳችን መኖር ሲያቅተን፣ አንተው ኑርልን የሕይወታችንን መሪ አንተው ያዝና ወደ ወደድከው ምራም ብለን እጃችንን ልባችንን ስለ ሰጠነው ነገሮች ትርምስምስ ሲሉብን ወደ እነርሱ ብንመለከት አልተሳሳትንም። የሁላችንንም ጥያቄ ለየቅል ቢሆንም መንስኤው ተወራራሽ ሆኖ የሚገኝባቸው አጋጣሚዎች ጥቂት አይደሉም። ይህንን ስል የሕይወትን ግራ ጋቢነት ሚስጥር በአንድ ለመፈረጅ መቻል ይቅርና ማሰብ እንኳን አዳጋች እንደሆነ ስቹ አይደለም። ከችግሩ ክምር መሃል አንዱ ምክንያት ምናልባትም አንኳሩን መዘን እንድና ይፈልግ እንጂ አንዳንድ ሰው ለራሱ አልሆን ስላለው ብቻ ሳይሆን አጠገቡ ያለው ወይንም በርቀት የሚያውቃቸው ኃጢአተኞች ሲሳካላቸው ሲያይ በእግዚአብሔር ተአዊነት ወይንም ጻድቃዊነት ላይ ያለው ልበ ሙሉነት ጥያቄ ውስጥ ይገባና ሕይወትን መጥላት ይጀምራል። የሕይወት መልክ በእግዚአብሔር መልክ ይወሰናልና፣ ስለዚህ እግዚአብሔር እንደተሳሳተ ወይንም የሚሠራው ልክ እንዳልሆነ ማሰብ ይጀምራል። አንዴ እግዚአብሔር ምን ነካው ያለኝን ቅን ወንድም መቼም አረሰውም። እናም ከዚች እንደ ጥላ ከምታልፍ እንደምፋሉት ዘመናቸው ያገኙትን የሕይወት ልምድ ተደግፈው በዘመናት ለሸመገለው እግዚአብሔር ምክር ለመስጠት ይቃጣቸዋል። በዚህ ጊዜ ነው እግዚአብሔርን ለአሰራሩ ዳኛ ፊት ቢያቆሙት እንደሚረቱት ይህንም ባይሆኑ እንኳ ሊሞግቱት እንደሚችሉ ሰዎች አስረግጠው ማሰብ ይጀምራሉ። ግን የት ያገኙታል? መኖሪያው በሰማይ። እዮብ ትዝ ይላችኋል? እርሱ እግዚአብሔርን ወዴት እንዳገኘው ምን ነው ባወቅሁ፣ ወደ ተመ ስፍራ ነው በደረስኩ፣ በፊቱ ሙግቴን አዘጋጅ ነበር፣ አፌን በማስረጃ እሞላ ነበር የሚለው የኢዮብ ምኞት፣ ለነገሩ እግዚአብሔር ተወራርዶበት እንዲያየ ክፉ ሁኔታ ውስጥ የገባ ሰው ይህንም ቢናገር እንዴት እንዲህ ደፍረህ ትናገራለህ ብላችሁ ትቆጡ ይሆን? ከላይ እንደ ቀላል የጠቀስነው የኃጢአተኛ መለምለምና የጻዲቁ የተወለገ መምሰል የእኛ ብቻ ሰሞነኛ ጥያቄ አይደለም ብዙ ትልልቅ የእግዚአብሔር ሰዎችም ግራ በመጋባት የሰነዘሩት ዘመን ዘለቅ ተደጋጋሚ ጥያቄ እንጂ ጻዲቅና ፍጹም ሰው መሳለቂያ ሆኗል የቀማኞች ድንኳን በደህንነት ይኖራል እግዚአብሔርንም የሚያስቆጡ ተዘልለው ያለ ስጋት ተቀምጠዋል እግዚአብሔር ሁሉም በእጃቸው አምጥቶላቸዋል እዩ። በዚህ ብቻ አላበቃ። የምዕራፉ መዝጊያ ሐሳብም ተመሳሳይ ነው። በተለይ የእግዚአብሔርም በትር የለባቸውም የሚለው ቁጥር ዘጠኝ ላይ ያለው ቃል ያስቀናል። መዝሙረኛው እነሆ እነዚህ ኀጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸው ይበዛሉ አለና የራሱን ቅድስናና በጽድቅ የመኖር ብድራቱ አልታይ ሲለው ቀጠል በማድረግ በውኑ ልቤን በከንቱ አጸደቅሁ እጆቼንም በንጽህና በከንቱ አጠብሁ ለማለት ቃጥቶታል መዝሙረ ዳዊት ምዕራፍ 73 ከቁጥር 12-13። ኤርምያስስ ቢሆን የኀጢአተኞች መንገድ ስለምን ይቃናል በደልነት ስለሚያደርጉ ሁሉ ስለምን ደህንነት ይሆናል? ተክላህቸዋል ስር ሰደዋል፣ አድገዋል፣ አፍርተውማል እያለ ይሞግት የለም እንዴ? ታዲያ ሰዎች ዛሬም ይህንን ቢያውቁ ምን ያስገርማል? ሰዎች የእግዚአብሔር አሰራር ኃጢአተኛን የሚሸልም ሲሆንባቸው እንዲህ ዓይነቱ ጥያቄ ቢፈጠርባቸው አያስደነግጥም። ከዚህ የተነሳ ጽድቅ ምን ይሰራልኛል ለማለት የደፈሩና የእግዚአብሔርን አሰራር አልጥም ያላቸው ጥቂቶች አለመሆናቸውን ለመረዳት አካባቢያችሁን በውል ማጤን በቂ ይመስለኛል። ይህ እኮ ቀላል ጉዳይ አይደለም። ሰዎች ደፍረው በእግዚአብሔር ላይ እንዲናገሩ ከሚገፋፋቸው ነገሮች ዋነኛው ነው። አንዱ በዚህ የእግዚአብሔር አሰራር ግራ ተጋብቶ እግዚአብሔር አረጀ ወይ ቢለኝ ድፍረቱ አላስደነገጠኝም፣ አለመደንገጤ አስደነገጠኝ እንጂ። አንዴ እንዲህ አይነቱ ምርምር ውስጥ ከገባችሁ ደግሞ ያስበራል። ይህ ውጥረት በራሱ ያነሰ ይመስል ከምድር እየወጡ ከሰማይ የማይታወቁ ወፈ ሰማይ ጥያቄዎች በአናት በአናት እየበረሩ ነፍሳችሁን ያስጨንቋታል። አንዳንድ ይህንን ጥያቄዎች የሚያጎለብቱት ክስተቶችም ሊያጋጥሟችሁ ይችላሉ። ሼክስፒር ሐዘን ብቻውን አይመጣም፣ ሰራዊቱም ሁሉ ይዞ እንጂ ወይን ሶሮ ካም ዴካም ኖ ሲንግል ስፓይ በት ኢትስ ባትሎንስ ያለው ለዚህ ይሰራ ይሆን ብቻ ሙሉውን ቀን በጥያቄ ተወጠራችሁ። ቁና ቁና ስትተነፍሱ ትውላላችሁ። ሰው ይስቃል ይጫወታል፣ እናንተ ጥያቄያችሁን ታመነዥካላችሁ። ምናልባት አንዳንዴ የእግዚአብሔርን መልካምነትና ፍቅር ማየት እንኳን ሲያቅታችሁ ሊችል ይችላል። ታዲያ በዚህ ጊዜ ራቆታችሁን አውላላ ሜዳ ላይ እንደቆማችሁ አይነት ስሜት ይፈጥርባችኋል። ከዚህ በቃ ውስጣዊ እረፍትና ሰላም ስለሚጠፋ እንደ ወተት ሲናቱ መክረም ነው። የሚያስደስታችሁም ነገር ስለምታጡ ያነጫንጫችኋል። አሁን የምትኖሩ ሕይወትም ከዚህ በፊት የኖራችሁት አሮጌ ሕይወት ይሆንባችኋል። ጠዋት ምጥ፣ ማታ ምጥ፣ የየቀኑ ለውጥ አልባ ድግግሞች ኑሮ ትክ ይላችኋል። እንደዚህ ወዳጄ መኖር ደክሞኛል። ምን አለበት የሆነ ጊዜ ተሞቶ መመለስ ብቻ ለማለት ይዳዳቸዋል። መመለስ የምትለዋን ቃል ግን አትረሷትም። ሕይወት እንዲህ ጣዕም አልባና እንቆቅልሽ ስትሆን ምናልባት ከዛሬ ነገ ሁኔታዎች ተቀይረው እመለከት ይሆን ብላችሁ ብትጠብቁም በምትጠብቁት ፍጥነት አንዳች ፋይዳ ያለው ነገር አይናችሁ አላይ ይላል። ስለዚህ አዲስ ቀን ወገግ ባለ ቁጥር ውስጣችሁ ሆዳችሁ አለሳካ አረህ አዲስ ነገር ያለህ ያለ ይጮኻል። መልሱ ግን አንድ ነው። እግዚአብሔር በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እኔም እነዚህን ቃሎች የታመኑና እውነተኛ ናቸው ጻፍ አለኝ። ዮሐንስ ራእይ፣ ምዕራፍ 21 ከቁጥር አምስት። ነገር ከማበዛ እግዚአብሔር እንዲህ የሚያደርግበት ምክንያት ለማየት ነሞክር መቼም! የዚህ ከባድ ጥያቄ አጠቃላይ ምላሽ ለመስጠት ባልደፍርም በራሴ አስተያየት ሦስት ምክንያቶችን ለማቅረብ እሞክራለሁ። አንደኛው የእግዚአብሔር ባለሥልጣንነትን ያሳያል። እግዚአብሔር ልካችሁን እንድታውቁ ሁሌም ይፈልጋል። ራሱ እግዚአብሔር የፈጠረውን ዓለም ራሱ በወደደው መንገድ ነው የማስተዳደር ያለበት። በእርሱ አገዛዝ ላይ ተቃውሞ ለማንሳት እናንተ ማናችሁ? እግዚአብሔር ይህንን በደንብ እንዲገባችሁ ይፈልጋል። በምንም መንገድ ፈቃዱ ይፈጸማል ሐሳቡ ይጸናል በመነጫነጭ በማባበል በመለማመጥና አንጀት በመብላት በማስተዛዘን የሚሆን አንዳች ነገር የለም እርሱ ግን ብቻውን ነው እርሱንስ የሚመስለው ማን ነው ነፍሱም የወደደችውን ያደርጋል በእኔ ላይ የተወሰነውን ይፈጽማል እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ ኢዮብ ምዕራፍ 23 ከቁጥር 13 እስከ 14። ኢዮብን የጠቀስኩት ያለ ምክንያት አይደለም። የኛኑ አይነት ጥያቄ በማንሳቱ ከጎናችን አሰለፈነው ነው ስለነበረ እርሱ ንግግር ይበልጥ ይገባናል ብዬ ነው። ከእርሱ በፊት አምላክ ስለሌለ ማንም እግዚአብሔር ለምን እንዲት ታደርጋለህ ሊለው አይችልም። ይህም ቢባል ግን እግዚአብሔር በምንም መልኩ አምባገነን ገዢ አይደለም። ከኛ የበለጠ ማወቅ ብቻ ሳይሆን ስለሚያውቅልንም በፍቅር ነው የሚገዛም። ደግሞም እርሱ እግዚአብሔር ነው እና ደስ ያሰኘውን ያደርጋል በሰማይና በምድር መካከል ያሰበውን ይፈጽማል። በቃ ሁለተኛው ደግሞ እግዚአብሔር አዋቂነቱን ያመለክታል። እርሱ በመጀመሪያ መጨረሻውን ያውቃል። ስለዚህ እናንተ ራሳችሁን ከሌላ ጋር ያወዳደራችሁ እንዴት እንዲህ የሆነላቸው ብላችሁ በኃጢአተኞች መለምለም እየተብሰከሰካችሁ አይናችሁ ቢቀላም መለስ ብስትሉ በበታች ያሉም መታሰቢያችሁ ጠፍቷልና ብትፈልጉም አታገኟቸውም መዝሙረኛው ቀደም ብለን ካየነው ተመሳሳይ ጥያቄ ቀጠል አድርጎ በድጥ ስፍራ አስቀመጥካቸው ወደ ጥፋትም ጣልካቸው እንዴት ለጥፋት ሆኑ በድንገት አለቁ ስለ ኃጢአታቸውም ጠፉ ያለው ለዚህ ነው እርሱ ደግሞ ሁሌም ትክክለኛ ነው። ለምሳሌ በኢዮብ ጉዳይ ላይ ኢዮብ በአንድ ወገን፣ የኢዮብ ወዳጆች ደግሞ በሌላ ወገን ሆነው ሲፋጠጡ እንደቆዩ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ያኔ እግዚአብሔር ይልቅ ራሱን ጻድቅ አድርጎ የነበረው ኢዮብ ኋላ ላይ መሳሳቱ ግልጽ ሆነ። ስለዚህም የኋላ ጸጸቱ በቂ ምስክር ነው። እግዚአብሔር ተሳስቷል ይል የነበረ ኢዮብ ስህተቱን ተረድቶ ከተጸጸተ እግዚአብሔር ልክ ነው ባዮች የኢዮብ ወዳጆች ልክ ናቸው ማለት ነው በእኛ መረዳት። ሆኖም እነርሱ ተሳስተዋል ተባለ። እግዚአብሔርም ቴማናዊን ኤልፋዝን እንደ ባሪያ እንደ ኢዮብ ቅን ነገር ስለ እኔ አልተናገርኳችሁምና ቁጣዬ ነዷል። ባሬም ኢዮብ ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ አላደርግባቸውም ፊቱን እቀበላለሁ። ታዲያ ሁሉንም ወገን ከተሳሳተ ትክክሉ ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ሁሌም ትክክል ነው። እንዴት ሆነ በማለት ታፈጥጡ። እርሱ ከሚመጣው አደጋ ሊታደጋችሁ ካልሆነም፣ የምትፈልጉት ነገር እጃችሁ መጥቶ ያስጠላችኋል። ሲጠቅማችኋል ለእናንተ አስቦ ነው ለራሳችሁ ደግሞ አስቦ ነው። እንዳትጠፉበት፣ እድል ፈንታው እናንተ ናችሁ። እኔም አንዴ በሆነብኝ ነገር እግዚአብሔር አሰራር ግራ ገብቶኝ ስነጫነጭ ቆየሁ። በተነጫነጩ ምንም እንደማላመጣ ግን ጠንቅቄ ያውቃለሁ። ብወራጭ ብፈራገጥ፣ ወይቴ እርሱ ፍንክች ሊል ነው። እንዲህ እንዲህ ሲሆን ጥያቄ ጊዜ አለፈብኝና ነገሮች ትክክል ቀለማቸውን መያዝ ሲጀምሩ ሁሉ ነገር ፍንትው ብሎ ታየኝ። ስሰማችሁ እንኳን የሚጠነቀቅ አምላክ ነው ያለም! ለካ አልገባኝም እንጂ የታደገኝ ነበረ። ይህንን ሳይ በጥበቡ የተደነቅኩ ጥበቡን በማጣቴ ተጸጸጥኩን። አቤት ከኩርፊያ በኋላ ያለ ፍቅር! ይህንን አፍቃሪዎች ብቻ የሚያውቁት ነው። ሦስተኛው ምክንያት ደግሞ ዐይኖቻችንን ከአይረቤው ምድራዊ ነገር እንድንነቅልና አሻግረ እንድናይ ስለሚሻ ነው። ለዘላለማዊ ክብር የተጠራን ቅዱሳን ኃጢአተኛውን ለመለምለም እገሌ ኮሰመ በማለት ለምድራዊ ስኬት ስንዳክር ዘመናችን መባኩን ለጌታ አይወደውም። በሚቀጥለው ዓለምና ዘመን ብቻ ሳይሆን በምድርም ላይ ፍሬ እንድናፈራ ይፈልጋል። ስለዚህ ቅርንጫፉን ያጠራዋል። ከዚህም አልፎ ተስፋችንን የከበረና ሞትን የሚሻገር ከሞት በኋላ ፀሐይ የሚወጣ ነው። የየትኛውም ስኬት ከመቃብር ጉድጓድ አያልፍም። ዝና፣ ገንዘብ፣ ሥልጣን ሞትን አያሸንፍም። ስለዚህ በላይ ያለው ንሹ የፈለገ እቅዱ ቢኖርና እቅዳችን ቢሳካልን ስንት ዓመት የሚዘልቅ ክብር ይሆን? 20፣ 30፣ ወይንስ 40? እግዚአብሔር ግን ለዘላለም ክብር ነው ያዘጋጀልን። አብርሃም የዕድሜ ዘመኑን በድንኳን የፈጀው ቤት የመሥራት ጥበብ ሳይገባው ቀርታ አይደለም። እንኳን እርሱ ተከትሎ የወጣው ሎጥም ቤት ነበረው። ዘፍጥረት ምዕራፍ 19 አብርሃም ግን ሎጥ ለመለመ፣ እኔ ጠወለሁ አላለም። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና ዕብራውያን ምዕራፍ 11 ከቁጥር 9 እስከ 10 ይህ እውነት ወደ መንፈሳችሁ ይዝለቅ። ሐዋርያው ጳውሎስም የሚለው አለ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስጊኖች ነን። ይህ እንዲገባን እግዚአብሔር ያዘዘውን ያሰጠናል ይሆናል። ተስፋችን በዚህ ምድር ስላልሆነ። ኃጢአተኞች ደግሞ ለጊዜው ባይረኩ ይሆናል፣ ተስፋቸው በዚህ ምድር ብቻ ስለሆነ። ቆይ ቆይ እኛ ምስኪኖች ነን እንዴ? ስለ እናንተ ራሳችሁ ታውቃላችሁ። እኔ ግን ምስኪን አይደለሁም ምክንያቱም ሁልጊዜ ከፊቴ ዘላለማዊ ተስፋ ፍንትው ብሎ ይታየኛለና። የተወደዳችሁ የቻናሌ ቤተሰቦች ይህንን አዝናኝና አስተማሪ ትረካ ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ እያበረታታሁ፣ አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉ አበረታታችኋለሁ። አመሰግናለሁ።